ሰላም ሰላም ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት እውነት ለመናገር ያክል እነዚህ ሰዎች ያው ጠባቸው በጣም በጣም በጣም በጣም ከባድ ነበረ ዛሬ ደግሞ ታርቀው በአንድ ላይ እንደዚ ፍቅር በፍቅር ሆነው ሲመጡ በጣም ደስ ይላል የምር ያው ያሳለፍነው ጊዜም ጥሩ አልነበረም በማለት ያው እኛ ዛሬ እርስ በራሳችን መገባበዝ መዝናናት አለብን። ጥሩ ጊዜያቶችን አላሳለፍንም፣ አሁን ደግሞ ጥሩ ጊዜ ልናሳልፍ ይገባል እያሉ ነው እነ ጥጌና እነ ዳኒ ማለት ነው። ነገር ግን እውነት ለመናገር ያክል እኔ የሆነ ቦታ ላይ ቤተሰብ ጥጌና ዳኒ ከአብረሽና ከሩታ ሕይወት ካልወጡ አብረሽና ሩታ መቼም ደስተኛ አይሆኑም። ምናምን ነገር ስትል የሆነችዋ እኔ ደግሞ ዛሬ ላይ እንደ ይሄን ሀሳብ ልደግፈው አልደግፈው በሚለው እየተወዛገብኩ ነው። ማለት አሁን ከነሱ በላይ ሀብረሽና ከሩታ በላይ ለራሳቸው ማንም የሚያስብ የለም። እነሱ ይጎዱናል ካሉ ከህይወታቸው ያስወጧቸው። አይ ለምን እንደዚህ ነው፣ አንድ ስንሆን ነው የምናምረው ካሉ ደግሞ አብረው ይሆኑ። ለማንኛውም ውዱ ቤተሰቦች፣ ዛሬ እንግዲህ ሊጋብዙ ብዙ ነው ጥጌና ዳኒ ናቸው ጋባዦች፣ አብርሽንና ሩታን ማለት ነው። እንግዲህ በእነሱ ላይ ያው ቃቃ ሲጫወቱባቸው ስለኖሩ ዛሬ ደግሞ ያንን ሁሉ ለመካስ ያደረጉት ነገር ነው። ልጋብዛችሁ ብለው ይዘው ሄደው ልጅቷን ጫካ ጣሏት። በጣም ያሳዝናል። የሚገርመው ነገር እኔም ብለው ግብዣችሁ ሩቲን ወስዶ ጫካ መልቀቅ ነው እንዴ? ሩትዬ፣ እኔ እናት፣ አንቺ ራስሽን ጠብቂ። እንዲ ምንድን ነው? ለራስሽን ግድ የለሽም ማለት እንዴት ነው? ችላችላ አትበይ። አስበሽዋል? ይሄ ጫካ ምን እዛ ውስጥ እንዳለ ምን ታያለሽ? እንዴ እሮታዬ፣ እንደዛ አይነት ነገር እንትናት። ለማንኛውም እንግዲህ ያው ግብዣው ቀጠለ። ያው ግብዣው ችፕስ ነበረ ውዶቼ፣ እና ያው በጥጉ ነው ችፕስ ገዛችላቸው ምናምን፣ ወክ እያደረጉ በመሀል እሮቲ ሽንት የመጣ ምናምን ብላው ወደ ኋላ ትቀራለች። ከዛ እነሱ በሌላ መንገድ ይሄዳሉ፣ እሷ በሌላ መንገድ በአቋራጭ ምናምን ነገር የት እንደሄደች እራሱ አይታወቅም። አሁን የምለው ግን አዲስ ድራማ ሊጀመር ነው? እንዴ ተው እንጂ ተው ትላላችሁ። ለማንኛውም ግን ይመቻቹ፣ ከተጀመረም ጥሩ ነው። ግን በሩታዬ፣ ለምንድን ነው ድራማውን የምትጀምሩት? በቃ ሩታ ለጀና እናንተን በቃ ሩታ ሩታዬ፣ እስከዛሬ የከፈልሽ ዋጋ ይበቃሻል። ከዚ በኋላ ለማንንም ዋጋ አትከፈይ። እውነቴን ነው። ከምትወጁ ካብርሽ ጋር አትጣይ። ከዚህ በላይ መጣላት የለብሽም። አለቀ እስከ ዛሬ የከፈልሻቸው አጓጉል መስዋዕቶች አሉ ከዚህ በኋላ ለሚፈጠረው ነገር ደግሞ ኖ ማለት አለብሽ በቃ እስቲ ራስሽን ውደጂ ለምንድን ነው የዝን ያክል ግድልሽ ሆንች ራስሽን ቤትሽን ውደጂ በቃ አለቀ አንቺስ ና አብሬ ስትጣሉ ደስ የሚላችኋሉ እዛዋ ተገባችሁ ወዳጅ ተብዮች ማለት ነው የዛሬው ይሄ የሚያምር ፍቅራችሁን ነገ ደግሞ ያው ብጥብጥብጥብጡ ይወጣል የማይታወቅ ነው። ለምን ሲጀመር በትዳር ውስጥ ሌላ ሶስተኛ አካል ካለ መቼም ሰላም አይኖርም። ይሄ የታወቀ ነው። ነገር ግን ምርጫ እናንተ ነው። እዚጋ መወሰን ያለባችሁ እናንተ ናችሁ። እውነት በእርግጥ ከአሁን ላይ ጋሽዬ ያስታርቀዋችኋል ምናምን ነገር ነገ ብትጣሉስ፣ በድጋሚ ጋሽዬ መንገላታት አለባቸው ማለት ነው። ኧረ በስመ አብ እና ለማንኛውም ግን አስቡበት ሩታዬ። ጠፋች ምናምን ምናምን ሩታዬ ባጭሩ ተገኝታለች ውዶቼ። ነገር ግን ሀብርሽ ሩታን አጠብቅም እን ጥጌናት ሩታን የምጠብቃት በልበዳ፣ አጥብቀህ ያዝ፣ አጥብቀህ ያዝ። አጥብቀህ ልትይዛት ይገባል እንዴ! በኋላ የማን ያለ ልትል ነው። አፋልጉኝ ወረቀት እኮ መለጠፍ ነው ቀጣይ ስራ የሚሆነው። ለማንኛውም ግን ፍቅራችሁን ያብዛላችሁ። ደስ ትላላችሁ። ግን ሩታዬ ላይ ከዚ በኋላ ዋጋ የሚያስከፍል ነገር ባትሰሩ ጥሩ ነው። እስከ ዛሬም ለሰራችሁት ነገር መጠጠታችሁና እንደዚህ መቆጨጣችሁ በጣም አሪፍ ነው። የሰው ልጅ እኮ ስህተቱን ሲያምን ቢረፍድም በጣም አሪፍ ነው። ነገር ግን አሁን ደግሞ ሌላ ስህተትን ለመስራት ዳርዳር እያላችሁ ነው። አላቅም። በቃ አብርሽና ሩታ መጫወቻ ዕቃ መጫወቻ ሆናችሁ አደረጋቸኋቸው እኮ የምሬ ነው። እኔ ከኔ በላይ ብልጥ የለም አራድ የለም አትበሉ። ልጆቹ ላይ እንደዚ አይነት እቃቃ ጨዋታ ቢቀር ጥሩ ነው። ሩታዬ ግን የኔ እናት አንቺ ብቻ ይክፋሽ ሁሉ የሚቀር